ወይዘሮ ሰዋሰው ሶስት ስለሺ ጆሃንሰን ይባላሉ። ትውልድ ኢትዮጵያዊ የኖርዌይ ዜጋ ናቸው። የትውልድ እናት ለእርቅና ለሰላም የተሰኘ ኢኒሽቲቭ በማቋቋም በሕዝቦች መካከል ሰላምና ይቅርታ እንዲጎለበት እየሰሩ ይገኛሉ። ወይዘሮ ሰዋ ሰው ሰላምን በተመለከተ ለሚሰሩ ስራ የሚያግዟቸው ተቋማትንም አግኝተዋል። ሰላም ሚኒስቴርና የእርቅና ሰላም ኮሚሽን። ወይዘሮዋም ያሰቡትን ወደ መሬት ለማውረድ የእነዚህ ተቋማት እገዛም ከፍተኛ ነው። ወይዘሮዋ ላለፉት ሰባት ዓመታት ካሉበት ሆነው ስለ ሰላም ድምጻቸውን ሲያሰሙ ከሚመለከታቸው አካላት ጋር ደግሞ በርካታ ደብዳቤዎችን ሲጻጻፉ ቆይተዋል። አሁንስ አሁን ደግሞ በተለይ ከለውጡ በኋላ በተለይም አዲሱ ጠቅላይ ሚኒስቴር ወደ ስልጣን ከመጡ ወዲህ በከፍተኛ ደረጃ ይሄን እርቅና ሰላም የሚለውን ነገር በጣም ነው የሚናገሩት እና ከዛ የተነሳ እኔ ምጮኸውን ጩኸት የሚጮህልኝ አንድ ሰው ወደ መንግስት ዙፋን መጣ በሚል በጣም ደስተኛ ሆኜ እኚህ ሰው የኖቤል ሰላም ሽልማት ይገባቸዋል የሚል የመጀመሪያውን እንቅስቃሴ ያስጀመርኩት እኔ ነኝ። እንደ አጋጣሚ ሆኖ ይሳካልም ብዬ አልጠበኩም። ነገሩ ተሳካና ያው ኖቤሉን ለመቀበል ሲመጡ የተቀበልኳቸው እኔ ነኝ ከሌሎች ወገኖች ጋር ሆኜ ማለት ነው እና በዚህ የኢትዮጵያን ስም በማስጠራትና የኢትዮጵያ ሰላም አጀንዳ በዓለም አቀፍ ዘንድ ትኩረት እንዲያገኝ ይሄ ነገር እድል ሰጥቷል በሚል በጣም ደስተኛ ነኝ። መንግስት የውጭ ኢንቨስትመንቱ ወደ ሀገር ውስጥ እንዲገባ አበክሮ እንደሚሰራ ሁሉ ስለ ሰላምም ከኢንቨስትመንቱ ባልተናነሰ ትኩረት ሊሰጠው እንደሚገባ ወይዘሮ ሰዋ ሰው አጽንኦት ይሰጣሉ። የአንዲት ሀገር ትልቁ ኢንቨስትመንት ሰላም ሊሆን እንደሚገባ የሚናገሩት ወይዘሮዋ ከኢትዮጵያ የሰላም እናቶች ጋር በጉዳዩ ዙሪያ ውይይት እንዳደረጉም ጠቁመዋል። የኢትዮጵያ የሰላም እናቶች የሚባሉ ባለፉት ሁለት ዓመታት በርካታ በኢትዮጵያ ዙሪያ እየዘሩ እየዞሩ በርካታ የእርቅና የሰላም ስራዎች ሰርተዋል እና እነዚህን ሰዎች ሁሉ ለማግኘት በጣም ብዙ ሙከራ አድርጌ ነበረ። ከነዚህ ሰዎች ጋር እንኳን ኮንታክት ለመደራገ ምጩ ሆነ። እንደ እናት ነው። ፖለቲከኛ አይደለሁም። የማንንም ፖለቲካ ድርጅት የመንግስትም ሆነ የተቃዋሚ አጀንዳ ማስፈጸም አልፈልግም። አላማዬ በቃ ትውልድ ና ትርፍ እንደ እናት ነው። ሞር እናት ናት። የብዙ ፔን ተጋሪ የምትሆነው ና ከነዚህ እናቶች ጋር በመሆን መስራት እችል ይሆናል ብዬ እነሱን ኮንታክት ለማድረግ ፈለግኩኝ። በአጋጣሚ ከእነሱ ጋር የተገናኘሁበት መድረክ ተፈጠረ። በዛም አካባቢ ካሉ የመንግስት ባለስልጣኖች ጋር፣ በሰላም ሚኒስቴር አካባቢ ካሉ አማካዮች ጋር ይህንኑ ይዤው የመጣሁትን ራዕይ አካፈልኳቸው። እንደ ወይዘሮ ሰዋሰው በዚች ሀገር ዘላቂ ሰላም እንዲሰፍን መንግስትን ጨምሮ የሚመለከታቸው ባለድርሻ አካላት እርቅና ይቅርታን ማውረድ ይገባቸዋል። የሀገሪቷ የፖለቲካ ተዋናዮችም ፍትሐዊ እርቅና ይቅርታው እንደሚመለከታቸው ወይዘሮዋ ጠቁመዋል። ይህን ሁሉ በደል የሁላችን በደል ስለሆነ እኛም እንደ ህዝብ በቃ እነዚህ ለተበደሉ አቅማቸው፣ ጉልበታቸው ለጠፋ ሁሉ በቃ ስለደረሳባችሁ በደል ይቅርታ አድርጉልን ብለን ለመጠየቅ ይቅርታ ማድረግ ያለማድረግ የነሱ ኃላፊነት ሆኖ ቢቻል የነሱ ተወካዮች በሚገኙበት ይህንን ይቅርታ በይፋ አንድ የይቅርታ ቀን ቢቻል ሁሉም ነገር አንድ ቀን እንዲሆን ነው የኔ መሻት። መንግስት የሚስማማና የሚፈቅድ ከሆነ እነዚህ የፖለቲካ ድርጅቶች እነዚህ ዓመት አርባ አመት እድሜ ያለን ሀምሳ አመት አስር አመት ሀያ አመት የሚሉት ሁሉ በዚህ ግፍ ውስጥ የነሱም እጅ አለበት እና አሁን በህይወት ያሉ በርካታ የዛን እነዛ ድርጅቶች መሪዎች አሉ። ዛሬ የተለያዩ የፖለቲካ ድርጅቶችም ስም ቀይረው እያሉ ማለት ነው እና እነዚህም ሰዎች ይቅርታ መጠየቅ አለባቸው። በቃ የእኛ ድርጅት የኛ ህዝብ ማገዶ አድርጓል። ትውልዱን መንግስት ብቻ አይደለም የገደለው፣ እኛም ፕሮቴክት ሳናረጋቸው ነው ወጣቱን ለማገዶነት የሰጠኑ። ይሄንን ጥፋት ማመን መቻል አለባቸው እና ይቅርታ መጠየቅ አለባቸው እነሱም ይቅርታና እርቅን በሀገሪቱ ለማስፈን እርቁም ይቅርታውም ዘላቂ ሰላም እንዲያመጣ፣ ወይዘሮ ሰዋሰው ከመንግስትና ከህዝቡ የሚሹት ጉዳይ አለ። በአንድ ቀን በሀገር ውስጥም በውጭም ያለን ሰዎች የደም ካሳ አካውንት በእርቅ ኮሚሽን ስር ተከፍቶ ቢያንስ እያንዳንዱ ኢትዮጵያዊ አንድ ብር እንኳን ቢያዋጣ ሌላው ከዛ የተቻለም ቢሆን አዋጣለሁ። ምክንያቱም አሁን ብዙ ጊዜ የውጭ ሀገር ሰዎች፣ ፈረንጆች ሁሉን ችግር እንዲያቃልሉልን እናረጋለን። በኢትዮጵያ ውስጥ ለሆነው የትውልድ እልቂት ግን መከራ ቀማሾቹም የግፍ ሰለባዎቹም ግፍ አድራጊዎቹም እኛ ስለሆን ይሄን ፎስ በእኛ በኢትዮጵያውያን ና ትውልድ ኢትዮጵያውያን ብቻ መሰራት አለበት ብዬ አምናለሁ። የአካል ጉዳትም የስነ ልቦናም ሆነ የሕይወት ማጣት የደረሰባቸው ቤተሰቦችም ልባቸውን ለይቅርታ እንዲያዘጋጁ ና በዚህ የትውልድ ካሳ በሚል ነገር ላይ አድርገን ይህን ታሪክ እንድንዘጋው ከዚህ በኋላ ይሄ ውደት እንዳይቀጥል እንድናደርግ በአንድ ቀን የብሔራዊ ሀዘን ቀን የይቅርታ መጠየቅና ለነዚህ ሰዎች ካሳ የማሰባሰብ ቀን እንዲደረግ፣ በአብዛኛው በውጪ የሚያቆኝ ሰዎች በሙሉ በዚህ በእርቅና ሰላም ስራ ላይ የሚሰሩትን ኢትዮጵያውያን በሙሉ ያው የትውልድ እናት ነው የሚሉኝ፣ እኔም እንደ እናት ነው የምማጸናቸው። በውጭም ያሉት ወገኖቻችን ከእርቅ ኮሚሽን ጋር በሚሰራው ህግና ደንብ መሰረት የተቻላቸውን ያህል አድርገው ይህን ከርስ ከምድራችን ንስበር ነው የምለው። ወደፊቷ ኢትዮጵያ ለዜጎቿ ምቹ፣ ችግር የማይሰማባት ብልጽግና የሰፈነባት እንድትሆን የወይዘሮ ሰዋሰው ምኞት ነው። የኢትዮጵያ ሕዝብ በእውነት ክብር የሚገባው ሕዝብ ነው። በድህነት ተካፍሎ ብዙ መከራ ችግር አሳልፎ የተቀመጠ ሕዝብ ነው። ይህን እሴታችንን እንደገና መልሰን እንደ ቀድሞ በፍቅራችን የተኳረፍነውን ነገር አጥፍተን ለዓለም ምሳሌ የምንሆን አገር እንደምንሆን ተስፋ አደርጋለሁ። ደግሞም እግዚአብሔር ይረዳናል። ለምን እግዚአብሔርን የሚያምን ፈጣሪን የሚያምን ህዝብ ያለበት ሀገር ነው። በጣም ይጸለያል፣ በጣም ይለቀሳል እና የጸሎትም ጣራ ላይ የደረሰ ይመስለኛል። እግዚአብሔር ዘንበል የሚልበት ጊዜ ላይ ደርሰናል ብዬ ነው የማምነው። እና ብዙ ክፉ ይወራል። እንዲህ ሊመጣ ይችላል፣ አገር እንዲህ ልትሆን ትችላለች፣ እንዲህ ልትሆን። ምንም አትሆንም፣ አገራችን ምንም አትሆንም። እግዚአብሔር ይረዳናል። እናሻግራታለን ለሚቀጥለው ትውልድ መልካም ነገር እናተርፋለን እናቀርባለን፣ ብዬ ነው ምገምት። በእውነተኛና ፍትሐዊ ቅር መባባል የተገነባ ዘላቂ ሰላም በሀገራችን እስኪሰፍን ወይዘሮ ሰዋሰው ጠንክረው እንደሚሰሩም ተናግረዋል።